ጋር ይሁን እዚህ ቪዲዮ ላይ የወንበዴ ሐሰተኛ ነቢይ እዩ ጩፋን ማጭበርበርና ውንብድና አሳያችኋለሁ። ይቺ ሴት ለሐሰተኛ ነቢይ እዩ ጩፋ የምትተውንለት ለሁለተኛ ጊዜ ነው። ከዚህ በፊት ባለው ድራማ ላይ እዩ ጩፋ እንግዲህ አጋንንቱን በአስተርቋሚ ሲያነጋግረውና ሲያወያዩ የነበረው ቪዲዮ ላይ እነዛን ሰዎች እኔን ይዤ የመጣሁት ብላ የነበረች እና እዛ ላይ ስትተውን የነበረች ሴት ነች። እንግዲህ ድጋሜ እዚኛው ቪዲዮ ላይ የምትተው ነው። እዚኛው ላይ ደግሞ ራሷ ሙስሊም ሆና ተጠርዛ መታለች ማለት ነው። እንግዲህ በስርዓት ድራማውን ተለማምዳ አልመጣች ይሁን አላውቅም፣ ወይም ደግሞ ጦፍቶባት ይሁን አላውቅም። ብቻ ቅጥርጥርጥርጥር ነው የምትለው። መጨረሻ ላይ እንደውም አንዱን ከአንዱ ማገናኘቱላ ነው የሚያቀጣት። ምናለች? እዩ ጩፋ፣ አንተ ኢትዮጵያ አትመስለኝም ነበር። እናስ? ኡዝቤኪስታን ወይስ ፓኪስታን ነበር የሚመስልሽ? ቀጠለች። ረመዳንን እያፈጠርኩ ቁጭ ብዬ በቴሌቪዥን አንተን አየሁ። ከዛም ጅኒ መጣችና ዝግታ አደረገችብኝ፣ ስከፍት ጅኖ ያስዘጋ እኔ ስከፍት ጅኖ ያስዘጋ። እዚህ ጋርማ እዚህ ሰውዬ ጋርማ የሆነ ነገር አለ ማለት ነው ብዬ ተነስቼ መጣሁ። ስለዚህ እየጩፋ ጋር እስክትመጣ ድረስ ረመዳንና ፍጥራ እስከመጣች ድረስ ሙስሊም ነች ማለት ነው። ቀጠለች። ወገብሽን ያምሻል፣ ወገብሽን ሲያምሻ ያሉ ምናምን ሲል ከና አዎ፣ ከእናንተ ጋር ላመልክ ፈልጌ ልዘምር ጌታን ከፍ ላደርግ ፈልጌ አልቻልኩም። ቀጠለ። ሌላኛው ውሻት ማለት ነው። ከዛስ የሆኑ አይናቸውን አፍጥጠው የሚያስፈራሩሽ በሌሊት የሚመጡ ነገሮችን አያለው ሲላት፣ አዎ በኢየሱስ ስም ብዬ አባራቸዋለሁ፣ እንደዚህ አፍጥጠ ይመጡብኛል አለች። ቀጠ ሌላኛው ውሸት ማለት ነው። ውጭ አገር ላይ ነበር የምኖረው አለች። ከዛ ከመጀመሪያው ቤት ላይ የሆነ ሰውየው አጋንንትና ጥንቁለን ስለሚያደርግባት ጥላ እንደወጣች ትናገርና ቀጣይ የገባችበት ቤት ላይ ትረሳውና ሁለተኛው ቤት ጠንቋው እዛ እንደነበር ትናገራለች። እንደገና ደግሞ ምን ትላለች? ሁለተኛው ቤት ላይ እያለች ማለት ነው የሆነ ድምፅ ይሰማታል። የሆነ ኃይል እዚህ ቤት አማርኛ የሚናገር ሰው አለ እንደ ወንድ ምናምን እያልኩ ጠይቅ ነበር አለች። ከዛም የሆነ ድምፅ የሆነ ኃይል ብቻ እንዳለ የሆነ በቃ ስሙን የማታቀው ኃይል እንዳለ ተረድታለች፣ ግን አላወጠችው ምን እንደሆነ። ያም እንግዲህ ስሙን የማታቀው ኃይል ኢየሱስ ነው ማለት ነው። ከዛም ምናለች አለች ግድግዳው ላይ የቦንኬ ፎቶ መጣለች። ከዛ ጽሁፍ ይሄን ቤት ልቀቂ የሚል ጽሁፍ መጣ። የማታውቀው ኃይል ኢየሱስ መሆኑን አትር አልተረዳችም ኢየሱስን አታውቀውም። በአጠቃላይ ሙስሊም ሴት። ነገር ግን የቦንኬን ፎቶ አይታ ቦንኬን ታቋለች ኢየሱስን እንደማታቀው ላቅሶ ስልሳቅ ቀጠለች። ከዛ በኋላ ያንን ቤት ልቀቂ ልቀቂ ሲላት ወጣች። ኢትዮጵያ ሆና ነው እንግዲህን ስትመለከት ያ ቦታ ያ ቤት በቦምብ ጋይቶ አመድ ሆኗል። በክርስቶስ ኢየሱስ ውሸት ማንኛውም ይህንን ድራማ እስከ መጨረሻው በጥሞና ተከታተሉት። ተረቴን መልሱ አፌን በእግዚአብሔር ቃል በሚጣፍጠው በክርስቶስ ኢየሱስ ቃል አብሱ። ተረቴን ጨርሻለሁ። ለማንኛውም ይችን ቪዲዮ በደንብ ተከታተሏት። ውሸቷን በደንብ ትረዳላችሁ። ሁለት ጊዜ ታውናለች። ለሶስተኛ ጊዜ ትምጣት ትምጣ እንግዲህ አናውቅም።